አንተ ከጥከው እና ጧት ጧት ላይ ያ ሁላ ሰው እዛ አካባቢ ባለ ሱቁ ሁላ ሱቁ እንዲከፍት ለውዝ አንጭልን ለውዝ ትኩሱ ለውዝ ነዋ የሚሏት ማለት ነው እና ያችንን ወዲያውኑ ጣፋችን ያግብታ ይሁን የት እንደሄደች አላቅም፣ ብቻ ተሰፈሩ ምንም ማለችን የት እንደሄደች የአረባ ሀገር ሄዳ ይሁን አላቅምና እውነት በጣም ጥሩ ገበያ ነው ብዬ የማስበው በውስጤ ማለት ነው። በጣም የሚጥም ማለት ነው። እና የደሱ ቅቤ በጣም ብዙ ስኳር እራሱ አይፈልግም፣ ብዙ ስኳርም የማይፈልጓሉ ዝም ብሎ ነው በቃ የሚጣፍጠው ማለት ነው። እና ያዋጣል። እንዴት አርጊች ነው የምትሰሪው ብያት አስታውሳለሁ። በጣም ቆንጆ ነው። ቆንጆም ያዋጣል፣ በቆንጆ ብላኛለች። እና የጀበና ቡና ጋር አብራት ትሰራ አይነበር አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና እየተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋ ሁሉም ሰላም አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ከኔ ጋ ቆዩላለሁ። ዛሬ ደግሞ ደስ በሚል አይዲያ መጥቻለሁ ማለት ነው። የዛሬው አይዲያዬ በላይክ ጀምሩት። ቪዲዮዬን ከይቅርታ ጋር ማለት ነው አባይቦቼ እና ከአስር ሺህ ብር በታች የሚያስጀምሩን ከአስር ሺህ ብር በታች የሆኑ ቢዝነሶች የምንጀምራቸው ስራዎች፣ እነሱን ልጠቁማችሁ። ወደ ኢትዮጵያ መጥተን ምንድን ነው የምንሰራው? በጣም የምንደነጋገራለን። እዛ ሄጄ ምንድን ነው የምሰራው? በቃ ብዙ የምናስብ የምንደክም የምንጨናነቃለን። አደን እንዴ! ስለዚህ ደግሞ ቤተሰብ የሚሆን ጓደኛ የሚሆን እዛ ሆነን ስንጠይቃቸው አረ እዚህ ሀገር ብመጭ እኮ በጣም አስቸጋሪ ነው። እውነት እዛው ብትሆን ይሻላል። በቃ እዚህ መተሽ እኮ ትርፍ የለም። ትርፍ እኮ በቃ ቆይ እኮ ተበልቶበታል። ሁሉም አሁን ያለው ነገር ሁሉም ተበልቶበት በቃ አልፏል፣ ምናምን ነው የሚባለው ማለት ነው። ልክ አረብ ሀገርን አሁን እኛ ተበልቶበት አልቋል እኮ ምናምን እንደምንለው ማለት ነው። እና እንደዛው ማንኛውንም ነገር እዛ ሁነን ስንጠይቃቸው ለቤተሰብ ተበልቶበታል። በቃ ይሄ ነገር እኮ ብትጀምሪው ምንም እኮ ፋይዳ የለውም። እዛው ብትቀጥ ይሻልሻል፣ በዛው ብትሰሪ ይሻልሻል ነው የሚሉን ማለት ነው አባይቦች እና፣ እስኪ ዛሬ ለእናንተ ይጠቅማል ጠቅማል የምላችሁን ይዤ መጥቻለሁ። እስከ መጨረሻው ላይክ እያረጋችሁ ትምህርቱን ውሰዱ ማለት ነው። ወይም በቃ ይሄ ነገር ይመቸኛል የሚባል የምትሉትን ነገር እስኪ ኮሜንት ላይ ትጽፉልኛላችሁ ማለት ነው። እንግዲህ ዛሬ እንግዲህ ስምንት አይዲያዎች ይዤ መጥቻለሁ። ስምንት የስራ ቢዝነሶች በነዚህ ነገር ብንሰማራ የሆነ ትርፋማ እንሆናለን የምልበትን ይዤ መጥቻለሁ ማለት ነው አባይቦቼ እና አንደኛው እንግዲህ በትንሽ ከአስር ሺ ብር በታች የሚያስጀምረን የትሪ ዳቦ ማለት ነው። በትሪ ተጋግሮ ዳቦ ማከፋፈል ማለት ነው። ይሄንም መሸጥ፣ ሻሂን ብትጨምሩበት፣ ቡና ብትጨምሩበት በጣም አሪፍ ነው። አሁን በዚህ ለምሳሌ እዚህ ቀቀው አካባቢ አካባቢያችን ላይ እንደዚህ በጣም የምናውቃትና የምንወዳት የምናከብራት አለች፣ የትሪ ዳቦ ጋግራ የምታከፋፍል ማለት ነው አባይቦች ና እውነት ነው ማላቸው እኔ እዛ ራሱ እዚህ ታልመጣ እዛ ውጭ እንደነበርኩኝ ለኢድ ለአረፋ ሚሆን ለሮመዷን ኢድ ከዛ ነው ባለቤቴ እያስጋገረ ከሷ በአቅማችሁ ትጋግርላችኋለች። በቃ የሚከፈለው በትንሽ ነው፣ ያኔ እንትኑ ዋጋ ነው የምከፍሉት። በጣም አሪፍ ነው። እሷ ደግሞ በጣም ቢዝነሷ ማሻላ። እኔ በፊት በፊት ነው እኔ እንግዲህ ታልሄድ ነው ከአምስት ዓመት በፊት ነው የጀመረችው። ማሻላ አሁን ትልቅ ደረጃ ነው የደረሰችው ልጅቷ፣ ሰራተኛ ያላት ምናምን አሁን ላይ ማለት ነው። እና እዚሁ በአካባቢያችን በጣም የምንወድያት የምናከብራት እህት አለችን፣ የትሪ ዳቦ የምትጋግር በጣም የታወቀ የትርፋማ ነው፣ ይሄ የትሪ ዳቦ ማለት ነው። እህቶቼ በጣም ያምራል፣ እውነት ነው የምላችሁ በቃ ዳቦ እራሱ ማያቅ የለም መቼም፣ የትሪ ዳቦ የማያቅ ማለት ነው። እሱ በጣም አሪፍ ነው ብዬ ይዤላችሁ መጥቻለሁ ማለት ነው። ብትሰሩት በጣም አሪፍ ነው እላለሁኝ። ሀበይ ውጭ ብትጠናከሩ ብትጎብዙ፣ ታዛ መጥታችሁ በቃ ቁጭ ተምትሉ ቤት ውስጥ ያን ነገር ብታደረጉ፣ በእርግጥ እንደዚህ ቤት ያለን ባል ያለን አሁን ለምሳሌ ባል ያለን ሰው ቆይ ትደርሻለሽ፣ ቆይም አሁንን ያሁን ቆይ መስከረሚን ጋር ዶሮ እርባታ ወይም የሆነ ፍየል እርባታ ምናምን ይጀምራለሁ እላለሁ እኔ ማለት ነው። እሱ ይመቸኛል ትል በቃ ባለቤቴ አትክልቱን ይበሉ ያሉ ቆይህም ቆይ አትክልቱ ይለ ቆይ ምናምን ስንባል ያን ያለ አይደለ ይገድቡናል። ስለዚህ ቤተሰብ ይገድበናል እና ተዛ መጥተን ሰውታ ይገድበን ወደ ስራው ቶሎ መግባት ገንዘባችንን ታናባክን በጣም አሪፍ ነው ብዬላለሁ ሀባይቦች እና እሱ የተሬዳቦ በጣም አሪፍ ነው ወደ ሱ ቢገቡ በጣም ቆንጆ ነው ብያስባለሁኝ። በሁለተኛ ደረጃ ደግሞ አትክልትና ፍራፍሬዎችን መሸጥ አትክልትና ፍራፍሬዎች መሸጥ ማለት ለምሳሌ አሁን ሀይቅ ሆነን ከወረባቦ እንረከባለን እናመጣለን። እንደዚህ በቃ ጠላ ቦታ ያኔ ቦታ በእርግጥ ያስፈልገዋል ማለት ነው እና ግን ከአስር ሺህ ብር በታች የሚመጣው የሚበቃው ቢዝነስ ነው ማለት ነው እና አንዴ ቢያንስ የአስር ሺህ ወይም የአምስት ሺ የስምንት ሺ ሰባት ሺ ብናመጣ በብዙ ነገር በቆንጆ ነገር ቸርችለን ደግሞ እንደዚሁ ሌላ ቦታ ደግሞ ረከስ ያለበት ቦታ ሄደን ብናመጣ በጣም አሪፍ ነው ማለት ነው። በዛ ላይ ደግሞ እንደዚህ ጭማቂ አካባቢ ጭማቂ ቤት አካባቢ የምንከፍት ከሆነ መናኸሪያ አካባቢ ከሆነ የምንሸጠው አላፊ አግዳሚው ነው። አትክልት የሚገዛን በተለያዩ የማንጎ፣ የአቮካዶ፣ የሙዝ፣ ፓፓዬ ብዙ ነገሮች ማለት ነው። ይሄ ነገር በጣም አሪፍ ነው ብዬ ለእናንተ ይሆናችኋል ብዬ መርጬ ይዤ መጥቻለሁ ማለት ነው። አባይቦቼ በሶስተኛ ደረጃ ደግሞ እንግዲህ እንቁላል ቢዝነስ። የእንቁላል ቢዝነስ በጣም አሪፍ ነው። እዚሁ ሰፈራችን እኔ የማውቃት አለች። ድሮም በጣም የምትወደው ገበያዋ ነው። እኔ ግን የሆነ ይሰበርብሻል ምናምን እላለሁ እና እሷ ግን በጣም ተወደዋል። የእንቁላል እንኳ አታውቂ ማንጭ ምናምን ትለኛለች። እና የሆነ የምትረከበው ገዳያም አካባቢ ነው። ተገዳያም ገዝታ ደሴ ነው የምታስረክበው ሆቴል ውስጥ ለነጋዶች ነው የምታስረክበውና አይሰበርባቸውም። እውነቴን ነው መላቸውና እንቁላል በጣም አዋጭና አትራፊ ነው። ሰው የሚወደው ግን የሆነ እኛ አቅጣጫችን ስናየው በእንቁላል ብነግድ ብዬ ሳያስብ ቢሰበርብኝስ ስ ብዬ ነው የማስበው ማለት ነው። ለምን አላቅበትም ግን ደፋር መሆን እንቁላል ላይ ደፋር መሆን ያስፈልጋልና እንቁላል ቢዝነስ በጣም አሪፍ ነው። ሰው ይወደዋል፣ አትራፊ ነው ይባላልና እሱ እሱም ብትሞክሩት በጣም አሪፍ ነው። ከምታስቡ ከምትጨናነቁ ማለት ነው አባይቦች ና ቤት ቁጭ ተማለት ይህን ነገር ብንሰራው፣ በተለይ ልጅ ቤት ምናምን የሌላችሁ እንደዚህ አላጤዎች ማለት ነው፣ አላጤዎች መጣ ብላችሁ ይህንን ነገር ብትሰሩ በጣም አሪፍ ነው ብዬ አስባለሁኝ። ሌላኛው ደግሞ በአራተኛ ደረጃ የዶር እርባታ ብትጀምሩ በቤታችሁ በጣም አሪፍ ነው። እኔ ግን ትክክለኛ ያልጀመርኩበትን ነገር ደጃፊ አትክልት ስላለ እንዲያለ በርበሬ ስለዘራሁት አሁንም ሌላም ለመዝራት አስቤ መሬቱን እያዘጋጀ ነውእና ነው እና እንደዚህ በቃ አትክልት ምናምን ተጀመርኩኝ የአትክልት ስራዎችን የምሰራ ከሆነ ዶሮችን ማራቅ አለብኝ ብዬ ነው እንጂ እንደዚሁ አካባቢያችን በጣም እውነት አስር ዶሮ ሀያ ዶሮ አምጥቼ ማርባት ይችላለሁኝ። አውራ ጎዳና አካባቢ ነው ያለሁትኝ ከዛ ቦታ አምጥቼ ስልክ ቁጥራቸውንም እንደውም የሰዎቹን የሰዎችን ተቀብ እያለሁ ማለት ነው፣ ግን ባለቤቴን ታማክረው ያው አይሆን ምናምን ብለኝ ነው እንጂ ማለት ነው እና የዶር እርባታ በጣም አሪፍ ነው እላለሁኝ። በአምስተኛ ደረጃ ደግሞ ጁስ ቤት ጁስ ቤት አሁን ይከብድ ይመስለናል ማለት ነው። እውነቴን ነው የምላችሁ ጁስ ቤት የሆነ ግዴታ እዛው ካፌ አካባቢ እዛው መናኸሪያ አካባቢ ምናምን ይመስለናል ማለት ነው። እነቴ ነው። በቤታችን ሆኖ ልናዘጋጁ የምንችለው አትክልታችንን ገዝተን እናስቀምጣለን። ፊርጅታለን፣ በቀዝቀዛ ቦታ አድርገን አስፋልት ዳር ምናምን በቃ አሁን እኔ እርግጠኛ ነኝ እውነት አለመስራቴ እንጂ እዚ አስፋልት ዳር ነው ያለሁት ማለት ነው አውጥቼ እዛ አካባቢ ሱቆች አሉ እዛች ጋር ሄጄ በጎን መስራት ይችላለሁ ግን የሆነ አላደለ የኔን አላረኩትም ማለት ነው እና ይህንን ጁስ ቤት በጣም አሪፍ ነው ጁስ ቤት ያተርፋል ማለት ነው አባይ በተለይ አትክልቱን ከሌላ ቦታ ብታመጡት በቃ ራቅ ብላችሁ ብታመጡት አትክልት ጁስ በጣም አሪፍ ነው ያው መፍጫው ነው መፍጫው ደግሞ እንደዚሁ አራት ሺ ሶስት ሺ የሚገዛ ነው ፊሪጅ ያስፈልጋል ፊሪጅ እሱ በጣም አሪፍ ነው ብዬ አስባለሁ ማለት ነው ቀዝቃዛ ቦታ እንዲሆን ሌላኛው ደግሞ በስድስተኛ ደረጃ ጉሊት መስራት ጉሊት መስራት ይሆናል አይደለ እንትን ይልብናል እኛ እንደዚህ ደካማ ሰው የሆነ ደግሞ እንደዚህ አቅመ አቅሞ የሌለው ሰው ይመስልናል ጉሊት መስራት ማለት ነው ጉሊቶች ቤት የሰሩ ፎቅ የሰሩ ታውቃላችኋ እኔ በትክክል ፎቅ የሰሩ ጉሊት እየሸጡ ጉሊት ማለት ነው ቲማቲም፣ ሽንኩርት፣ ቃሪያ፣ ሚጥሚጣ፣ ቀይ ስር በጣም ብዙ ነገሮች ነው፣ አጠገባችሁ የምታስቀምጡት ገባችሁ። መጋዘን አለ፣ እዛው መጋዘን አካባቢ ነው። አሁን ሀይቅ ተመቻችቷል፣ በእርግጥ ማለት ነው። ሀገራችን እውነት ተዛው ተነስቶ እዛው ነው። እናንተ ብር ብቻ ነው እንጂ የምከፍሉት ማንሳት የለም። ተዛ አንስቶ ጠዋት ሰራተኛ አላችሁ፣ ደንበኛ አላችሁ፣ የምትቀመጡበት ቦታ ያደርግላችኋል ሰዓት ትደርሱ ደግሞ በቃ፣ ሰዓት እስከ ስምንት ሰዓት ዘጠኝ ሰዓት ስታደርጉ ደግሞ እስከዛ ድረስ ሽጣችሁ ማለት ነው። ቅርታ እንጥፈኝ እኮ ነው ማለት ነው። ለዛ ነው እና ሰራተኛ አላችሁ። እንደዚህ የሚሰሩ የቀን ሰራተኞች ስላሉ እነሱ አንስተው ቦታው ያደርጉላችኋል። ጧት ደግሞ ስትሄዱ እነሱ ራሱ ከቦታችሁ ያደርጉላችኋል ማለት ነው። የምገዙት ደግሞ ነጋዴ ትሆኑ ማለት ነው። ስልክ ቁጥር ትቀበላላችሁ ትቀበላላችሁ ማለት ነው። ተንትን ከእኔ ጋ የነበረ ሴት ትሰራ ነበር ማለት ነው። ማሻላ እህቴ ናት። እሷ በደንብ አርጋ ትሰራለች። አሁን ድረስ ቢያንስ ይህን ስራ ተጀመረች ወደ አምስት ዓመት እየሆናት ነው። በጣም ጎበዝ ነው። እንደውም ቆይ ጉልተራ እዛው ሂጄ አስተዋውቃችኋለሁ። ተሷ ትሰሙታላችሁ ይህንን ነገር እውነት ቆይ አረሳም ኣብ ጅምዓም ቢሆን ማክሰኞ እምሁድም ሂጄ ከእሷ ጉልት ስራ ያዋጣሉ ብዬ እጠይቃታለሁኝ። ቃለ መጠይቅ አደረግላታለሁ። ጀግና ናት እህታችን፣ የመወዳት የማከብራት እህቴና አሳያችኋለሁ ማለት ነው። ከእኔ ጋር ክላስ ነበረችና ከእኔ ጋር ትኖር ነበር ትሰራ ነበር እና በጣም የምትወደው ስራ ነውና በጣም አትራፊ ነው። ጦይባ ስር ይትለኝ ነበር ማለት ነው ያው አለ አይደለ እና እሱ በጣም አሪፍ ነው። ዛሬ ላይ ይሁን አለ አይደለ። እሷ ራሱ አንስታ ከቦታ ቦታ አታንቀሳቀስም። ወዛደር ነው መንቀሳቀሰው ማለት ነው እቃውን እና ጉሊት በጣም አሪፍ ነው። ጎበዝ ተሆናችሁ ቶች እና ሌላኛው ደግሞ እንግዲህ የጀበና ቡና ነው። የጀበና ቡና በስድስት ነው በሰባተኛ ደረጃ ይዤ መጣሁት ማለት ነው። የጀበና ቡና ይገርማችኋል ማለት ነው። እኔ በፊት በፊት የሆነ ሱቅ ነበረኝ እና እዛ መናኸሪያ አካባቢ ነበረኝ ጠዋት እጅ በቃ የቤት የቡና ይጣፋጠል ያይጣፍጠኝም የሆነች ልጅ ነበር ቡና የምሸጥ ቡናና የሆነ ለውዝ የምሸጥ ማለት ነው። በጣም የሚገርመኝ እኔም በፊት አረብ ሀገር መጥቼ ነበረ ስራውን የጀመርኩትና ጧጧት ያዟታል ያሁላ ሱቅ ምናምን እንግዲህ የጀበና ቡና ሱቅ አለበት ካፌ አለበት ሊዝ መናኸሪያ አካባቢ ሱቃ ሱቆች ጋር ነው እንግዲህ መከፈት ያለበት ሰው ብዛት አለበት ማለት ነው። እና ያው ቦታይቱም ትንሽ ነው የምትፈልገው ማለት ነው የጀበና ቡና እና ያው አሁን ላይ መቼም ያው ብዙ ሰው ያውቀዋል እላለሁ የጀበና ቡና ማለት ነው እና ያች ልጅ በጣም አሁን ድረስ ቡና በጣም እውነት ነው ማለት አስታውሳለሁ ሌላኛው ደግሞ የምትሰራው መሰላችሁ እንትን ለውዝ ለውዝ ደግሞ ልክ እንደ ቡና በብሪቅ እያመጣች ትቀዳለች እና እኔ አይቺ ስለማላውቅ በቃ ሲያምጩ ምናምን ብዬ ስጠጣ በጣም ይጣፍጣል እና እንዴት አድርገሽ ነው የምትሰሪው ምናምን አልኳት ማለት ነውና እሱን ውሃ ፍለታ እንትን አለ ለውዝ ታሽጎ የሚሸጠው የለውዝ ቂቤ አለ እሱ በጣም ተወዳጅ ነው ማለት ነው እና የለውዝ ቂቤ አንድ ማንኪያ ወይም ሶስት ማንኪያ ወይ አራት ማንኪያ አርጋ ተለካለች ስንት ብርጭቆ እንደሚወጣላት ማለት ነው እሱን ውሃውን አፍልታ በኩባያ ላይ ታረግና እንትኑ ማለት ነው ከለውዝ ቂቤ በኩባያ ላይ ጋር ትበጠብጥና ታንተከትከዋለች በከሰል ማለት ነው ታንተከትከውና ጧት ጧት ላይ ያ ሁላ ሰው እዛ አካባቢ ባለ ሱቁ ሁላ ሱቁ እንዲከፍት ለውዝ አንጭልን ለውዝ ትኩስ ለውዝ ነው የሚሏት ማለት ነው። እና ያችንን ወዲያውኑ ጠፋችን ያግብታ ይሁን የት እንደሄደች አላቅም፣ ብቻ ተሰፈሩ እልም ማለችን የት እንደሄደችን ሄደችን የአረብ ሀገር ሄዳ ይሁን አላቅም። እና እውነት በጣም ጥሩ ገበያ ነው ብዬ የማስበው በውስጤ ማለት ነው። በጣም የሚጥም ማለት ነው። እና የለውዝ ቅቤ በጣም ብዙ ስኳር ራሱ አይፈልግም፣ ብዙ ስኳርም አይፈልጓሉ። ዝም ብሎ ነው በቃ የሚጣፍጠው ማለት ነው እና ያዋጣል። እንዴት ታርግች ነው የምትሰሪ ብዬ ታስታውሳለሁ። በጣም ቆንጆ ነው። ቆንጆም ያዋጣል። በቆንጆ ብላኛለች እና የጀበና ቡና ጋር አብራት ትሰራ አይ ነበር እና እችል እውነት ወዲያው ጠፋች ማለት ነው። ወረባቦ ልጅና ግን እዛ ገበያ መግቢያው አካባቢ ነበር የምትሰራውና እሱን ብሰሩ በጣም አሪፍ ነው ብዬ እላለሁኝ። እንግዲህ ስምንተኛ ደግሞ ያው እንግዲህ ዳቦ ማከፋፈል ነው። ዳቦ ማከፋፈል ስላችሁ አንድ ሰው ዳቦ ለማከፋፈል ግዴታ የዳቦ ቤት መክፈት የለበትም። የዳቦ ማሽን መግዛት የለበትም። በቃ የዳቦ ቤት ሂዶ ከዳቦ ቤቶች ጋር ይነጋገርና ጠዋት ሱብሄ ተነስቶ በቅርጫት እኛ ግን እንግዲህ በቅርጫት ነው አይደለ፣ ዳቦ ትኩስ ስለሆነ ግዴታ ቅርጫቱ ደግሞ አየር ስለሚያገኝ በቅርጫት ነው የሚከፋፈለው ማለት ነው። እና እሱን ቢያንስ አሁን ሁለት መቶ ዳቦ በቀን ብታስረክቦ ከአንዱ ዳቦ ቢያስ ብር ከሃምሳ ነው የሚቀንሱት ማለት ነው። እነሱ አሁን ዳቦ ቤቶቹ ብር ከሃምሳ ያገኛሉ። እነዛ ደግሞ ለእናንተ ብር ከሃምሳ ይቀንሳሉ። በቃ እንዲዘረው ማለት ነው እና እንግዲህ ሁለት መቶ ዳቦ በቀን ብታከፋፍሉ በየሱቆቹ ማለት ነው፣ እንግዲህ አስቡት ማለት ነው። ከሁለት እንግዲህ በቀን በቀን ማለት ነው። ይህም እራሱ ትልቅ ስራ ነው። እና ደግሞ እናንተ ሱቅ ታላችሁ እዛው ሱቅ ሆናችሁ ማከፋፈል እና ይሄን ይሄን ነገር ለእናንተ ያዋጣል፣ አትራፊ ነው። ከአስር 10 ሺህ ብር በታች በትንሽ ነገር መንቀሳቀስ ይንችላል። ያልኩትን ነገር አልኩት ነገር ይዤ መጥቻለሁ። ላይክ እያረጋችሁ አበረታቱኝ። ሐባይቦች ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ